አንተ ላይ በግድ ካላጫው፣ እሺ አልቆምም እ አሸነፋችሁ ሁለታችሁ ነው። ና አራ ጎበዞች፣ ጎበዞች፣ ጎበዞች፣ ጎበዞች። ደካማው እንግዲህ በዚህ በ በዚህ በዚህ ሂዱ፣ በቃ ጎበዞች፣ ጎበዞች። እንግዲህ አዲስ አበባ ላይ ጠባብ ቤት ውስጥ እየኖሩ እዚህ ሲመጡ ብርቆ ሆነባቸው።